እንዴት ውላቸዋል ተመልካቾች። ከሰዓቱ ከዜና ኢትዮጵያ ቢዝነስ ዘገባ ጋር ወይን ሸደጀኒ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክን እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። ኢትዮጵያ የተገበረችው የማክሮ ኢኮኖሚ ማሻሻያ ዋነኛ ዓላማ ለውጭ ቀጥታ ኢንቨስትመንት ምቹና ተወዳዳሪ ምህዳር መፍጠር መሆኑን የብሔራዊ ባንክ ገዢ አቶ ማሞ ምረቱ ገለጹ። ኢትዮጵያ ለአስርት ዓመታት ያልታረሰ መሬት ወደ እርሻ ያስገባችና አዳዲስ የማዕድን እድሎችን የተመለከተች መሆኗን የገንዘብ ሚኒስትር ዴኤታው ዶክተር እዮብ ተካልኝ አስታውቋል። ሳምሶን ገድሉ ተጨማሪ አለው። ኢትዮጵያ ያላትን የኢንቨስትመንት እድሎችን መጠቀም ላይ ትኩረቱን ምን ያደረገ በኢትዮጵያ ኢንቨስት ያድርጉ 2025 የቢዝነስ ፎረም እየተካሄደ ይገኛል። በፎረሙ ላይ የኢትዮጵያ ኢንቨስትመንት እድሎች ላይ ያተኮረ የፓናል ውይይትም ተደርጓል። በፓናል ውይይቱ የብሔራዊ ባንክ ገዢ ማሞ ምህረቱ የተሟላ ማክሮ ኢኮኖሚ ሪፎርሙ ዓላማ ኢንቨስትመንትን መደገፍ እንዲሁም ተወዳዳሪ የውጭ ቀጥታ ኢንቨስትመንት ምህዳርን መፍጠር ነው ብለዋል። ሪፎርሙ ችግሮችን መፍታት የሚያስችል ሆኖ መዘጋጀቱንና ለባለ ሀብቶችም ገቢ ማመንጨት የሚያስችላቸው መሆኑንም ነው የተናገሩት። የሪፎርም ፕሮግራም ዋና ዓላማ ኢትዮጵያ ውስጥ ኢንቨስትመንትን ለመደገፍ ነው። ሪፎርሙ በውስጡ የተለያዩ ፕሮግራሞችን ይዟል። ነገር ግን ዋናው አካል በኢትዮጵያ ውስጥ ካለው የገንዘብ ፖሊሲ ማዘመን ጋር የተያያዘ ነው። የዋጋ ንረት ችግርን ለመፍታት የሪፎርሙ ነጥብ በተሻለ ሁኔታ ለመፍታት በሚያስችል መንገድ ተቀርጿል። በገንዘብ ፖሊሲው ግንባር የሆነው የፋይናንስ ዘርፍ የውጭ ምንዛሬ የሪፎርሙ ሀሳብ በእውነት የውጭ ቀጥተኛ ኢንቨስትመንትን በኢትዮጵያ እንዲስፋፋና ና ተወዳዳሪ አቅም እንዲፈጠር ማድረግ ነው። ኢንቨስተሮች ገቢ እንዲያመነጩ ማስቻል ነው። አንድ ኢንቨስተር ካላተረፈ የሚመጣበት ምንም ምክንያት የለም። አሁን ወሳኝ የፖሊሲ እርምጃዎችን በመውሰድ የተረጋጋ ማክሮ ኢኮኖሚ መፍጠር ተችሏል። የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካለኝ ኢትዮጵያ ለአስርተ ዓመታት ጦም ያደረ መሬትን ሙሉ በሙሉ ወደ እርሻ እያስገባች እንደሆነና አዳዲስ የማዕድን እድሎችን እየተመለከተች መሆኗንም ጠቁመዋል። በርካታ የኢንቨስትመንት እድሎችን የሚያሰፉ ማሻሻያዎች መደረጋቸውንና ከዚህም ጀርባ የመንግስት ከፍተኛ ቁርጠኝነት መኖሩን የሚያመላክት መሆኑንም የጠቆሙት ስምንት በመቶ ኢንቨስትመንታችን የተገኘው ከሀገር ውስጥ ሀብት ነው። ይህ ለወደፊት ኢንቨስት እያደረገ ላለ መንግስት ቁርጠኛ እንደሆነ የሚያሳይ ነው። ከተሞችን እየሰራን ነው። ለአስርት ዓመታት ጥቅም ላይ ያልዋለ የግብርና መሬትን ሙሉ በሙሉ ወደ ስራ እያዋለን ነው። አንዳንድ የማዕድናት እድሎችንም እየተመለከትን ነው። ወጣቶቻችን በዲጂታል ስፔስ ውስጥ ከኢትዮጵያ የሚወጡትን ቀጣይ ጅምሮች እንዲያዩ እያሰለጠነን ነው። ስለዚህ መንግስት ኢኮኖሚውን እያነቃቃ ከፍተኛ መዋለ ነዋይ ፈሰስ እያደረገ ነው። ብዙ ማሻሻያዎችም ተደርጓል። ከዚህ ሁሉ ጀርባ ጠንካራ የመንግስት ቁርጠኝነት አለ። በኢትዮጵያ ኢንቨስት ያድርጉ 2025 የቢዝነስ ፎረም በዛሬው ዕለት ፍጻሜውን ያደርጋል። በጋምቤላ ክልል ቀጣይነት ያለው ልማት እንዲረጋገጥ ለማስቻል የክልሉን ገቢ ማሳደግ እንደሚገባ የክልሉ ምክትል ርዕሰ መስተዳደር ጓትሎ ክሮን ተናገሩ። ኢኮኖሚው የሚያመነጨውን ገቢ በአግባቡ በመሰብሰብ የማህበረሰቡን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ በትኩረት ሊሰራ እንደሚገባ ምክትል ርዕሰ መስተዳደሩ ገልጿል። ኢኮኖሚ እንቅስቃሴ የውስጥ ገቢ በአግባቡ ቢሰበሰብ በክልሉ በመደበኛ በጀት የሚሸፍነው ወጪ የፌዴራል ድጎማ በጀት ሳይጨምር በራስ ገቢ ብቻ ሙሉ በሙሉ መሸፈን እንደሚያስችል ምንም ጥርጥር የለው። ሪፖርተራችን ሚፍታ አብዱል ቃድር እንደዘገበው የጋምቤላ ክልል ፕላንና ልማት ቢሮ ኃላፊ ዴቪድ ሯች በክልሉ በጥናት ላይ የተመሰረተ ገቢ ለመሰብሰብ የሚያስችል አሰራር መዘርጋቱን ጠቁመዋል። የልማት ጥያቄዎች ወቅቱ እየጠበቀ በጣም ምላሽ መስጠት የሚያስችለው በአስተማማኝና ጠንካራ የግብር አሰባሰብ ስርዓት የተገነባ የኢኮኖሚ አቅም ሲኖረው ነው። በሌላ በኩል ደግሞ ሁሉም ግብር ከፋይ የህብረተሰቡ ክፍል የሚያነሷቸው የልማት፣ የመልካም አሳደር ጥያቄዎች ምላሽ ማግኘት የሚችለው ግብር የመክፈል ግዴታው ተገንዝቦ ኃላፊነት ማውጣት ይችል ነው። ተመልካቾች የዜና ኢትዮጵያ ቢዝነስ ዘገባችን እንደቀጠለ ነው። በሀገር ውስጥ የሚመረቱ የእንጨትና የብረት ውጤቶች ጥራት ከውጭ ከሚገቡት ጋር ተወዳዳሪ እንዲሆኑና በምርት ሂደት የሚከሰተውን ብክነት እንዲቀንስ ሊሰራ እንደሚገባ ተገለጸ። እነዚህን ችግሮች ለመፍታት የሚያስችሉ ዘመናዊ የእንጨትና ብረት መቁረጫና ቅርጽ ማውጫ ማሽኖችን በሀገር ውስጥ ሊመረቱ ይገባልም ተብሏል። በዚህ ጉዳይ ላይ መቅደስ እንዳለ ተጨማሪ አላት። መንግስት የኢንዱስትሪ ዘርፍ ችግሮችን ለማቃለል እየተገበራቸው ከሚገኙ የመፍትሄ እርምጃዎች መካከል የኢትዮጵያ ታምርት ሀገራዊ ንቅናቄ ተጠቃሽ ነው። በንቅናቄው የገበያ ትስስር ስልጠናና መሰል ድጋፎችን ካገኙ ተቋማት መካከል ደግሞ ፕራይም ቴክ ኢንጂነሪንግ ይገኝበታል። ተቋሙ ብረትና እንጨትን በሚፈለገው ቅርጽ በመቁረጥ ሂደት የሚባክነውን ጥሬ እቃ፣ ጉልበትና ጊዜን የሚቆጥቡ ማሽኖችን በማምረት ዓለም የደረሰበትን ቴክኖሎጂ በሀገር ቤት ማስተዋወቅ ችሏል። ሴንሲን አስበን የተነሳንበት ዋናው ምክንያት የምርት ሂደት ላይ ለአምራቾች የሚሰጠውን የተለያዩ ጥቅሞች በማሰብ ነው። አምራቾች ብዙ ጊዜ ምርትን ሲያመርቱ በፍጥነት የማምረት ፍላጎት ይኖራቸዋል። አንድ ያንን ያሟላላችኋል። ከዛ በተጨማሪ ጥራት ጥራት ኮምፒውተር ላይ የሚሰጠውን ዲዛይን ስለሆነ የሚሰራው ማሽኑ የሚመረተውን ያለቀ ፕሮዳክት በጥራት እንድናመርት ያግዘናል። ሶስተኛው ጥሬ እቃውን በአግባቡ እንድንጠቀም የማድረግ አቅም ስላለው፣ እነዚህን ሶስት ነገሮች አንድ ላይ የያዘ ስለሆነ እሱን ታሳቢ በማድረግ ነው ወደዚህ የሲኤንሲ ማሽን ምርት የገባ ነው ማለት ነው። ከዚህ ባለፈ ለከፍተኛ ትምህርት ተቋማት ተማሪዎች የስራ ላይ ልምምድ ማድረግ የሚያስችሉ ማሽኖችን በማቅረብና በተለይ በምህንድስና ዘርፍ ለተመረቁ ወጣቶች የስራ እድልን በመፍጠር የበኩሉ ሚና እየተጫወተ እንደሆነ ተገልጿል። እዚህ ከመግባቴ በፊት የተለያዩ ስራዎች ላይ ይሰራ ነበር፣ ከፊልዴ ውጪ የሆኑ ያው የስራው ገበያ እንደሚታወቀው እንትን ስለሆነ ከዛ እዚህ ስገባ ትልቅ ኦፖርቹኒቲ ነው ለእኔ የሰጠኝ ዋናው ነገር ብዙ ነገር እየተማርኩበት በተማርኩበትም ፊልድ እየሰራው ስለመሄድ ያንን ደግሞ የተማርኩትም ነገር እየተገበርኩኝ ለራሴም በእውቀት ደረጃም ከፍ እያለ ፋይናንሽሊም ራሴን ከፍ አድርጌ እያያስኩን ያለት የተማርኩት ኤሌክትሮሜካኒካል ኢንጂነሪንግ ነው እና በደንብ እዛ ጋር የተማርኩትን ነገር አፕላይ ላደርግበት የምችለው ቦታ ነው። ያው ኤሌክትሪካል ኮምፖነንት አለው ማሽኑ አስዌል መካኒካል ሶ በደንብ ኢንተግሬት ተደርገው ነው የሚሰራው። ስለዚህ ያው የተማርኩትን ነገር በደንብ አፕላይ ማድረግ ችያለው እና ደስ ይላል። እንደተመረቀ ወዲያው ስራ ማግኘት መቻል ትልቅ ኦፖርቹኒቲ ነው። ፋብሪካው የሚያመርታቸውን ማሽኖች ለሀገር ውስጥ ገበያ ከማቅረብ ባለፈ ወደ ባህር ማዶ መላክ የቀጣይ እቅዱ ዋና አካል መሆኑን ተናግሯል። ፕራይም ቴክ ኢንጂነሪንግን ስናቋቁም ስንጀምረው እንግዲህ በሀገር ውስጥ ያሉ ሲኤንሲ ማሽኖች አትሊስት ባለው የማኑፋክቸሪንግ ዘርፍ ላይ ሴንሲ ማሽን ማስረከብ ነው። እንደ ኢትዮጵያ ሴንሲ ማሽኖችን ማስረከብ ሲሆን ቀጥሎ ደግሞ እንደዚሁ ይሄ ሪኳርመንት እንደ አፍሪካ ደግሞ ስለሚፈለግ ከምስራቅ አፍሪካ ጀምረን ወደ ሌሎች የአፍሪካ ሀገራት ኤክስፖርት ማድረግ ነው። አሁንም ቢሆን ጀምረናል። እዚህ በምስራቅ አፍሪካ ላይ ዩጋንዳ ሀገር ላይ ከስተመሮች ጋር ዲል በማድረግ አሁን የኤክስፖርት ፕሮሰስ ላይ ከኢንዱስትሪ ሚኒስተር ጋር ፕሮሴስ እያደረግን ነው። ፕራይም ቴክ ኢንጂነሪንግ የሚያመርታቸው የሲኤንሲ ማሽኖች ዓለም የደረሰበትን ከፍተኛ ቴክኖሎጂ የተላበሱና በኮምፒውተር የሚታገዙ በመሆናቸው በሀገር ውስጥ ለሚመረቱ የእንጨትና ብረት ምርቶች ጥራት የጎላ ሚና እያበረከቱ ይገኛሉ። አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ81 ሳንቲም እየገዛ በ134 ብር ከ45 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ እና ተያያዥ ግብይት መረጃዎችን ተከታተሉ። ተመልካቾች ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ከዜናዎቹ ጋር ወይን ሸደጀን የነበርኩኝ፣ በያላችሁበት መልካም ቀን።